የምንወደውን ስንከተል የሚወደለን እናጣለን የሚለውን አባባል ብቻ ሳይሆን እንግዲህ ትክክለኛ ነገር እንደሆነ አይቻለሁ ወይም ተረድቻለሁ ማለት ነው። እና እንግዲህ ቤዛ እንዲሁም ደግሞ ኤደን እንዲሁም ኤፍሬም አኗርም አለ ማለት ነው እዚህ ጉዳይ ላይ ከባድ ሁኔታ ላይ እያሳለፉ ይገኛሉ። እንግዲህ ቤዛም ከቆየችበት ከስንት ጊዜ በኋላ መጣለች። ኤደንም ይን ነገር አሳልፋ መስጠት አልፈለገችም። ብቻ በጣም ከባባድ ነገሮች እንዳሉ ይታወቃል። ኤፍሬም መወሰን ግራ ገብቶት እንግዲህ መሀል ቤት ቁጭ ብሏል። ወይ ኤደን ጋር አልሄደም ወይም ደግሞ ወደ ቤዛ ጋር አልሄደም ማለት ነው። እና ምንድን ነው የተፈጠረው ነገር ዛሬ ደግሞ እንግዲህ የቤዛ ይቅርታ፣ የኤዱ አፍቃሪ መጧል ማለት ነው። አንድ ንግግር ተናግሯል። የሚወድሽን ስትከተ የሚወድሽን አትጪ ብሏልና እውነቱን ነው የእውነት ይሄ አባባል በጣም ለብዙ ሰው የሚሰራ ትክክለኛ አባባል ነው ብዬ ነው ማስበው። ና በመጀመሪያ ሰላማችሁ ይብዛ እንዴት ናችሁልኝ? ውዴ ቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እኔ እዚህ ጋር ሀሳብ አስተያየት ሳቀርብ ፍታዊ ለመሆን ነው መሞክረው ሚዛናዊ ለመሆን ነው መሞክረው። ምክንያቱም ነገ በእኔ ቢደርስ ሴ ነገር በሰው ላይ ስቄ ተሳልቄ ወይም ደግሞ ሙድዤ ተሳድቤ ምናምን ማለፍ አልፈልግም። ምክንያቱም ሰው ለወደፊት የሚያጋጠመው ነገር ምን እንደሆነ አይታወቅም። ስለዚህ ያ ነገር እኔ ግፍ ሰርቼ ግፍ ተናግሬ መጥፎ ቃላት አውጥቼ ሰውን የሚያስቀይም ነገር ተናግሬ ማለፍ አልፈልግም። ምክንያቱም ነገ ከነገ ወዲያ በእኔ ህይወት ላይ ምን ሀፕን እንደሚያደረግ ስለማላውቅ ማለት ነው። እና እዚህ ጋር ለማውራት የምሞክረው ፍትሃዊ ሆኜ ነው ወደ አንዱ ሳላዳላ፣ ወደ አንዱ ጥፋተኛ ይሄ ሰው ነው ብዬ ያጠፋትበትንም ወይም ደግሞ ያጠፋችበትን ምክንያት ተናግሬ ነው የማልፈው እና ከዛ አንጻር እንድትወስዱልኝ ነው የምለው። ኤደን እንግዲህ ከኤፍሬም ምንም ነገር ሊለያት እንደማይችል ነው እንግዲህ እየተናገረች የምትገኘው። ወይም ደግሞ ኤፍሬምን በጣም እንደምታፈቅረው እንደምትወደው ለእሱ ብላ ብዙ ዋጋ ከፍ ያለው ብዙ ነገር አድርጌያለው፣ ስለዚህ ሊረዳኝ ይገባል። ዛሬ ላይ ትናንት አብሮኝ የነበረ ሰው እንዴት ነው ዛሬ ቤዛ መጣች ብሎ ጥሎ ሊሄድ የሚችለው ሊተወኝ የሚችለው እያለች ነው የምትገኘው እና ጓደኛዋም እንግዲህ ምንም ለአንቺ ያለው ነገር የለም። አንቺ ነሽ እየተከተልሽው ያለሽው፣ አንቺ ነሽ እያስጨነቅሽው ያለሽው፣ ራስሽን እየጎዳሽ ነው። ስለዚህ ወደ ራስሽ ተመለሽ ነው እያላት የሚገኘው። እሷ ደግሞ ይህን ነገር ማድረግ እንደማትችልና ኤፍሬምን አሁንም እንደምትፈልገው ነው እየተናገረች የሚገኘው። ብቻ በጣም ከባድ ነገር ነው። ቤዛም እንግዲህ ኤፍሬም ዛሬ በስነ ስርዓት ሊያወራት ሞክሯል። እሷም የመጣችበትን መንገድ አልተናገረችም። ሊረዳት እየሞከረ ነው። እውነት ለመናገር መሆንም አለበት ብዬ ነው የማስበው። ግን እኔ ተናገር ያለው ቤዛ አመጣጧ በቃ ለመናገር ወስና የነበረችበትን ሁኔታ ያሳለፈችውን ነገር ወስና ካልመጣች ለምን ኤፍሬምን አገኘችው ብዬ ሁላ ተናግር ያለው እና ኤፍሬም እውነታውን ንገሪም ብሎ የመጠየቅ መብት አለው። ምክንያቱም የት እንደነበረች ምን እንዳሳለፈች የሚያውቀው ነገር የለም ለማወቅ ፈለገ። በቃ ለማወቅ ስለፈለገ መብቱም ስለሆነ የማወቅ መብት አለው እና መናገር ግዴታ አለባት ብዬ ነው የማስበውና። አሁን እኔ የቤዛና የኤፍሬም ነገር ያው ምንም ጥያቄ ምልክት የለውም፣ ምንም ጥያቄ የለውም። አብረው ነው የሚሆኑት፣ ምክንያቱም እነዚህ ልጆች ፈጣሪ ነው ፈልጎ አፈላልጎ ከስንት ወራት በኋላ ራሱ ከተጠፋፉ በኋላ ራሱ አገናኝቷቸው ነው ድጋሚ። እሷም የሆነ ቦታ ደርሳ የመጣቸው እሱም እንደዚህ የጠበቃት እና ምንም በቃ ፈጣሪ ነው ያገናኛቸው እነዚህ ልጆች በብዙ ፈተና ቢያልፉም ከዚህ በኋላ በብዙ ፈተናዎች አልፈው ጥሩ የህይወት አጋር እንደሚኖሩ ወይም ደግሞ ጥሩ ጓደኝነት ጥሩ ፍቅረኛ እንደሚሆኑ እንግዲህ አልጠራጠርም ማለት ነውና ስለ ኤደን ሳውራ ኤደን እዬ እራስሽን አስከብሪ ነው ምለው በቃ ማለት የማትፈለጊበት ቦታ አትገኝ እኔ ተናገር ያለው ትናንትና የማይሆን ነገር ነው ጓደኛች ዛሬ እስከጥግ ድረስ ነግሮሻል እንደው አንድ ቀን እንደሚያውቃት ሴት እንኳን ጊዜ ሰጦሽ ያውቃል ወይ እያወራሽ ነው ወይ ላንቺ ቦታ አለ ወይ? ለምንድነው እንደዚህ የምትሆኙ? በዚህ ልክ የማትፈለጊበት ቦታ ምን ትሰራ ያለሽ ነው ያላት። በጣም በትክክል። ኤዱዬ አሁን አንቺ ስላፈቀርሽ ነው፣ ግን ጎድቶኛል ማለት አትቺም። አስቀይሞኛል፣ አስከፍቶኛል፣ በድሎኛል ማለት አትቺም። ይቅርታ አድርጊልኝ እና እንኳን አይደለም ቤዛን የፍሬምን ራሱ የሞቀስ መብት የለሽም። ይህንን ስል በምክንያት ነው። ለምን መጀመሪያ ነግሮሻል። ይሄ ልጅ ምንም የሚፈረድበት ነገር የለም። በሰዓቱ በጣም ጨንቆት ነበር። ሰው ያስፈልገው ነበረ? በሰዓቱ ቤዛ ከሄደች በኋላ አንቺ መጣሽ። ከሆነ ጊዜ በኋላ እሱም ድብርት ውስጥ ነበረ፣ ጭንቀት ላይ ነበረ። መጣሽ መጣሽና እወድሃለሁ፣ አፈቅርሃለሁ በቃ እንተናይቼ በቪዲዮ በቃ ያህል ነው ያልሽው። እኔ አስታውሳለሁ ያኔ እያንዳንዷንና አብረኝ ሁን ነው ያልሽው። እንግዲህ ያንን ማለት የቻልሽው ምንድነው በቃ ቤዛ እስከ መጨረሻው ጥላው የሄደች ስለመሰለሽ ነው ይህንን ጥያቄ ያቀረብሽለት አብሮሽ እንዲሆን የፈለግሽው ወይም ደግሞ ብቸኛ መሆኑን ስላየች ነው ከዛ ውጪ። ስለሱ ታውቂያለሽ፣ አላውቅም አትበይ። ቤዛም ከየት መጣች፣ ከየት ፈለቀች አትበይ። ከየት ዱባለች፣ ከሰማይ ወረደች ወይስ ከምን በመንፈስ መጣች ወይስ እንዴት ነው አትበይ። በዳመና ተጭና መጣች፣ በእርግብ ተጭና ምናምን አትበይ። ለምን ታውቂያለሽ፣ እያንዳንዱን ነገር ከዚህ በፊት ማዘ የነበራቸውን ነገር አሁንም፣ ኤፍሬምም ገብተሽ ቪዲዮ ማየት ትችላለሽ ብሎሻል። እና ኤፍሬምንም መውቀት አትችም፣ ተጫወተብኝ፣ ቀለደብኝ፣ እንደዚህ ያደረገብኝ ምናምን ማለት አትችም። ማለት አንድ ሰው እኮ አንድን ሰው በግድ ውደደ። አሁን እኔም በኤፍሬም አልፈርድም። ማለት እሱን ስህተት አለበት ብዬ የማስበው ነገር መቼ ነው ይሄ ልጅ ምንም ነገር፣ በእርግጥ ነበረው ሀሳቡ ነበረው። አብሮ ቤዛ ካልመጣች እንኳን ከኤደን ጋር የመቀጠል ሀሳብ ትንሽ እያሳብ ነበረው። ለዛ ነው ተቀብሏት የሚሆነው ብዬ ነው ማስበው። ግን ያኔ ገን አብሮ የማይቀጥል ከሆነ እች ልጅ የፍቅር ስሜት አላት፣ አብሯው ስትውል አብረው ጊዜ ስታሳልፍ ፍቅሯ እንደሚጨምር ማወቅ ነበረበት ያኔ ኖ ብሎ ዘግቶ ቢሆን ኑሮ ዛሬ ሁሉ ጭቅጭቅ የሁሉ ክርክር አይመጣም ነበር እና ምንድን ነው ሌላ የምችለው አሁንም እያወራት አይደለም። በእርግጥ ይሄ ነው ጥፋቱ። አሁንም እያወራት ኤዱ እኔ አልፈልግሽም መጀመሪያም በዚህ እንደዚህ እንደዚህ ነው በእርግጥ ነግሯታል። ግን እሷ ልትቀበለውም ልታምኖም አልቻለችም። ኤደን ምንድን ነው ማድረግ ያለባት ራሷን አስከብራ በቃ በሴትነቷ መኩራት አለባት። አጠገቧ ያለ ሰው አለ። አስቡት፣ የሚወዳችሁን ሰው እኔ አብዛኛውን ሴቶች ማለት ነው እኔ ኢትዮጵያ ውስጥ በጣም ብዙ ሴቶች አይቻለሁ። እግዚአብሔርን ነው ብዬ ነው የምነግራችሁ ማለት የሚወዳቸውን ትተው የሚወዱትን ሲከተሉ ነው የሚውሉት መከራ ውስጥ። በቃ አብዛኛውን ሴቶች አርባ በሰአርባ በመቶ ፐርሰንት የሚሆኑት ማለት ነው የማይሆን መንገድ ውስጥ የገቡ ናቸው። ትክክል ያልሆነ ውሳኔ፣ በቃ ከጠቀም ጋር በተገናኘ ወይም ደግሞ አብዛኞቹ በቃ የሚያፈቅሩት የሚያፈቅራቸውን ትተው የሚያፈቅሩትን ሰው አግብተው ሲቃጠሉ የሚኖሩ ናቸው። በተለይ ለሴት ልጅ ደግሞ እንክብካቤ ትፈልጋለች። እንክብካቤ የምትሻ ሴት ነች እና የሚወዳቸው ምረጡ። በአጭሩ ይህን ነው ልምችለው። በእርግጥ ፍቅር ሚዛናዊ ሲሆን ነው በቃ አንፃር ማለት ወዶ መወደድ ሲቻል የምትወዱ ሰው ሲወዳችሁ፣ የምታፈቅሩት ሰው ሲያፈቅራችሁ፣ የሚያፈቅራችሁ ሰው ስታፈቅሩት ነው ህይወት የሚባለው ወይም ደግሞ ህይወት አስደሳች እና ጥሩ የሚሆነው አሁን ግን በአንድ በኩል ሁኑ ፍቅር ኑሮ በአንድ በኩል ደግሞ ምንም አይነት ፍቅር ከሌለ ይሄ በጣም አስቸጋሪ ነው፣ ወይም ደግሞ ለማንም የማይጠቅም ነገር ነው። ኤደን ዛሬ በጣም ስሜታዊ የሆነች እየተናገረች ነው የምትገኘው። ግን እዚህ ጋ እኔ ጥፋቱ የራስሽ ነው ብዬ ነው የማስበው። ምክንያቱም መጀመሪያም የማይሆንሽን ሰው ጠየቅሽው። በሰዓቱ ይቀበልሽ አይቀበልሽ ያንቺ ጥያቄ ነው። አዎም እሽም እምቢኝም መልስ ነበረ በሰዓቱ። ግን ልጁን አስገድደሽ ጓደኛ እንሆን ኖርማል ጓደኛ ሆነን እንቀጥል። ቪዲዮ አንቺ በእርግጥ በመለማመድ ፍቅር በመለማመድ ፍቅር ይመጣል ብለሽ ነበር። ግን አልመጣም። አንዳንዴ ሊመጣ ይችላል፣ አንዳንዴ አልመጣም። በቃ አጠገብሽ ያለ ሰው ዞር ዞር ብለሽይ አሻገረች ማዶ ማዶ ስታይ አጠገብሽ ያለን ሰው ማጣት የለብሽም ብዬ ነው ማስበው፣ እንደኔ ስለዚህ ወደ ራስሽ ተመለሽ፣ ራስሽን አክብሪ ማለት ነው። ቤዛም እንግዲህ ልትነግረው የሆነ ነገር ስትል ነው ቪዲዮ ያለቀው ማለት ነው። ምን ፈልገሽ መጣሽ? እንዴት መጣሽ? ኤፍሬምን ሳገኘው ምን ብለሽ ሀሳብ ምኑ ሀሳብ ይዘሽ መጣሽ? ሲላት እንግዲህ ልትነግረው ስትል ነው የተቋረጠው ማለት ነው። እና ምን ልላችሁ ፈልጌ ነው ቤዛም ተናገሪና እውነቱን ፍቅርሽን ማዳን አለብሽ ማትረፍ አለብሽ ብዬ ነው ማስበው። ኤደንም ደግሞ በጊዜ ወደ ራስሽ ተመለሽ፣ የራስሽን ህይወት ኑሪ በቃ ምንም የሚጠቅምሽ ነገር የለም። ኤፍሬም ለማናገር እንኳን ፈቃደኛ አይደለም። የእውነት የንቀት ጥግ ነው የሚያሳይሽ። በእርግጥ እሱም አልፈርድበትም፣ ያለው ሁኔታ እንደምታዩት ነው። ብቻ ይሄ ነው ሀሳቤ ቤዛና ኤፍሬም በጥሩ ነገር እንደምትመጡ ቤዛም ደግሞ ካለሽበት ጭንቀት ወጠሽ ጥሩ ነገር እንደሚያጋጥምሽ ተስፋ አደርጋለሁ። ኤፍሬምም እንደሚረዳሽ ተስፋ አደርጋለሁ። እንግዲህ ይሄንን ነው የምችለው። አብራችሁ ስለነበራችሁ አመሰግናለሁ። ሰላም ቆዩልኝ።